የህልውና ዘመቻው የአካል ጉዳት ለደረሰባቸው የሚሊሻ አባላትና ለተሰው የጀግና ቤተሰቦች የአማራ ክልል መንግስት ያደረገው የገንዘብ ድጋፍ ተገቢ መሆኑን በምዕራብ ጎጃም ዞን የደንበጫ ዙሪያ ወረዳ ሚሊሻ አባላት ተናገሩ። የደንበጫ ዙሪያ ወረዳ አስተዳደር የክልሉ መንግስት ለተሰው ቤተሰቦችና ለቆሰሉ የሚሊሻ አባላት የሚያደርገውን ድጋፍ በሁለት ዙር እንደሚሰጥ ገልጿል። መረጃው የደንበጫ ዙሪያ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ዘመኑ ይርጋ እንደሚከተል ያቀርበዋል። የሀገር ህልውናን ለማስከበር ለተሰው የሚሊሻ ቤተሰቦችና ጉዳት ለደረሰባቸው የሚሊሻ አባላት የከፈሉትን መስዋዕትነት ለማስታወስ የአማራ ክልል መንግስት የገንዘብ ድጋፍ ማድረጉ ተገቢ ነው ሲሉም በምዕራብ ጎጃም ዞን የደንበጫ ዙሪያ ወረዳ ሚሊሻ አባላት ተናግረዋል። ሚሊሻው በእውነቴ በህልውና ዘመቻው በጋሸናና በማይጠብሬ ግንባር ተሰልፈው ከፍተኛ ተጋድሎ መፈጸማቸውን ገልጸው ለከፈሉት መስዋዕትነት ድጋፍ መደረጉ አበረታቱናል ብለዋል። በጋሸናና አካባቢው ግንባር የተሰው ቤተሰቦችንና የቆሰሉ ሚሊሻዎችን በወረዳ ደረጃ ሰብስቦ የታላችሁ ብሎ በመጠየቅ በኩል የተደረገው እንቅስቃሴ በግሌ በጣም ጥሩ ነው ብዬ ነው ወስደው። ግንባር ድል በማድረጋችን በጣም ከፍተኛ ኩራት ነው የሚሰማኝና ድጋፍ በማድረግ በኩል አሁን የተጀመረው እንቅስቃሴ የታላችሁ ብሎ በማሰብ በኩል ጥሩ ነገር ነው እያደረገ ያለ የክልሉ መንግስት ትውልድ እንደገሌ ህና ታገኙና ነገ እኛም ለሀገራችን ዘምንቆ ማለን የሚለው ስሜት ሊያጭር በሚችል መልኩ የተደረገ ስለሆነ እኔ በግሌ በጣም ጥሩ ነው ብዬ ነው የምወስደው። ሚሊሻ ታዲያ ያለው የሚሊሻ አባላት ለክልሉም ሆነ ለሀገር አኩሪ ታሪክ የሰሩ በመሆኑ ድጋፉ ተገቢ ነው። የተሰዉ ወንድሞቻችንም ለሀገር ሉዓላዊነት የተከፈለ መስዋዕትነት በመሆኑ ቤተሰቦቻቸው ኩራት ሊሰማቸው ይገባል ነው ያሉት። የሞተውም የቆሰለው ተገቢ ውጊያ ተዋግቶ ስለመጣ አኩሪ ነገር ሰርቶ ስለመጣ ለዚህ ወረዳን በሩ ለክልልም ተገቢ ነው። ቤተሰባችን አልተጎዳ ልጆቻችን ተቤታቸው ነው የሚ ወረዳው ይሄን ያህል ድጋፍ እያደረገ ህዝቡ ያን ያህል ድጋፍ እያደረገ እና እኔ በዚህ አካባቢ ላይ ሁሉም ሰው ማዘን አይገባንም የሚል ነገር ነው ያለ። ህዝብና ሀገርን ለመታደግ ሲባል ሁሉም በንቅናቄ በመዝመት ድል ያስመዘግብንበት በመሆኑ ኩራት እንደሚሰማቸው የገለጹት ሚሊሻዎቹም ወጣቱ ትውልድ የአባቶቹን አደራ መወጣት አለበትም ብለዋል። ህዝባችንን ከተለያየ ጥቃት ለመታደግ ሁሉም ሰው በንቅናቄ ነው የዘመት ነው የእኛም ብቻ ሳይሆን ቀጣይ ያለውም ወጣቱም ቢሆን ሀገሩና ክልሉን በመጠበቅ ደረጃ በጣም ከፍተኛ አስተዋጽኦ ሊያበረክት ይገባል ብዬ አስባለሁ። ከዚህ ቀደም የነበሩ አባቶቻችን እኛ ጋር ድርሰውታል። እኛ ደግሞ ተቀብለን አሁን ባለንበት ደረጃ አድርሰነዋልና ከዚህ በኋላ ደግሞ ያለው ትውልድ እኛን ተቀብሎ ደግሞ እንደ ሀገሩ፣ እንደ ክልሉ ማሰብ የሚችል ወጣት እንዲፈጠር ነው። በዚህ አጋጣሚ ጥሪ ማስተላለፍ የምፈልገው የደንበጫ ዙሪያ ወረዳ ምክትል አስተዳዳሪ ናም የትምህርት ጽፈት ቤት ኃላፊ አቶ አላዛር ተጎዴም የሀገር ህልውና ለማስከበር ሲባል የህይወት መስዋዕትነት የከፈሉ ቤተሰቦችና የአካል ጉዳት የደረሰባችሁ ሚሊሻዎች፣ አመራሮችና ህዝቦች ኮርተንባችኋል። ጀግኖች በጦር ግንባር የተዋደቁት ህዝብን ከጥቃት ለመታደግ ናም ሀገርን ብሎም ክልሉን ከችግር ለማውጣት የተወሰደ መስዋዕትነት ነውና ሁሌም ኩራት ሊሰማችሁ ይገባል ብለዋል። አመራራችን፣ ህዝባችን ለእናንተ የተለየ ክብር አለው ሀገር እንደ ሀገር እንድትቆይ ክልሉ እንደ ክልል እንዲቆይ የተዋጋችሁ ሚኒሾቻችን፣ የተሰዉ ቤተሰቦች፣ የሚኒሾቻችን ባለቤቶች፣ እህት ወንድሞች፣ ኩራት ሊሰማን ይገባል። አዘን ግን ደግሞ ለስኬት ነው፣ ለህዝባችን ነው የተዋጉት። ያንን ውስብስብ የሆነ ችግር አሸንፋችሁ ድል አድርጋችሁ ዛሬ ስለ ክልሉ እድገት፣ ስለ ሀገር አንድነት እናዋራለን። እንዲሁ የሚታይ አይደለም። ይሄ እናንተ የደም ዋጋ ተከፍሎበት ነው። የክልሉ መንግስት ለተሰው ቤተሰቦችና ለቆሰሉ የሚሊሻ አባላት የሚያደርገውን ድጋፍ በሁለት ዙር እንደሚሰጥ የገለጹት ምክትል አስተዳዳሪው ገንዘቡን በአግባቡ እንዲጠቀሙበትም አሳስበዋል። መንግስት ለተሰው ቤተሰቦች እና ለተወሰኑ ለቁስለኞች ማሰብ አለብኝ፣ ማቋቋም አለብኝ፣ መደገፍ አለብኝ፣ ከጎናቸው መቆም አለብኝ ብሎ የክልሉ መንግስት ያመቻቸውን ድጋፉን ይሰጣልና በዚህ አመት ግማሹን፣ የሚቀጥለው አመት ደግሞ ግማሹን ይሰጣልና፣ ይሄ ድጋፍ በአካውንታችሁ ቢገባም የሚገባው ገንዘብ በጥንቃቄ ስራ ላይ መዋል አለበት። ለተሰዉት ወንድሞቻችን ማስታወሻ መዋል አለበት። ቁስለኞችም እዚህ ያላችሁ ሚኒሾችም የደማችሁ መተኪያ ናት። በቃ ይቺ ዋጋ የከፈልኩባት ናት ብሎ የሆነች ማስታወሻ አድርጓል፣ ገንዘቡ እንድትቀመጥ ማሳሰብ እፈልጋለሁ።